ማለት ነው አሁን ላይ የአብ ትልቁ ጥፋት እንደኔ እንደኔ አሁን ላይ ታየኝ ለሄሉ ቀለበት አድርጊ አታድርጊ ሙግት ውስጥ ሳይሆን ልጅቷን ፈለፊት ለፈለፊት አምጥተ የበፊት ህይወት የተዘጋ ፋይል መሆኑን ማረጋገጥ መቻል አለብህ እንጂ አሁን ሄሉን አግቶ ቤት ውስጥ ሁለት ሶስት ቀን አስቀምጦ ቀለበት ካላረግሽ አድርጊ ብሎ ከሄሉ ጋር ሙግት ውስጥ መግባቱ የአብ ትልቅ ጥፋት ነው። ምክንያቱ እች ልጅ ሽ ብላ ራሱ ቀለበቱን ጣቷ ላይ ብታደርግ ልቧ ላይ ከሌለ ምን ዋጋ አለው ብዬ ነው ማስበው። እና ከጣት ቀለበት በላይ ልቧ ላይ ቀለበት አድርጋ እንድታስቀምጥ መስራት የሚጠበቅብህ ያ ባንተነ ይሄ የሚሆነው ደግሞ የሉ አንድና አንድ የምትፈልገው እንዳመነች ታምነ መቀጠል ከፈለክ እያ ማለት ነው። እቺ ልጅ ሴት ልጅ ናት። መጀመሪያውንም አጥፍታል። የበፊት ህይወትን የበፊት ታሪክን ዘግ ተጨርሰ ነበር ወደ ሄሉ መምጣት የነበረብን ግን አንዴ ሆኗል። አንዴ ይቅርታ አድርጋለን ወደ ህይወት እንድትመለስ የምትወዳት ምታፈቅራት እንዳትጎዳብህ የምትፈልግ ከሆነ፣ አሁንም ቢሆን ፍለፊት ለፍለፊት ከልጅቷ ጋር ፋይልን የበፊት ታሪክን መዝጋትህን በልጅቷ ፊት አምጥተ ልጅቷንም ሄሉንም አገናኝተ የተዘጋ ፋይል እንደሆነ ነግረ አሳምነ ያንን ማድረግ አለበት ብዬ ነው ቤተሰቦች እንደኔ ማስበው እንጂ። አሁን ላይ ቤት አግቶ ቤተሰብ ያስባል፣ ቤተሰብ ይጨንቃል። በእንደዚ አይነት ሁኔታ ደግሞ የሚፈታ ፍቅርም የለም። በግዴታም ደግሞ ቀለበት አስራ የሱ መሆን አትችልም አትችልም። ስለዛ ችሊ ሴት ልጅ ናት ትጠራጠራለች። እየወደደችው እያመነች የሆነች ሰዓት ለየሆነች ነገር ክፍተት ካገኘች ድጋሜ ምንም ብታፈቅረው ብትወድም ማመን ይከብዳታል። ያ እንዲሆን ደግሞ ወንዱ መስራት አለበት ብዬ ነው የማስበው። ይህን ስራ ደግሞ መስራት ያለበት ያብ ነው ያብ ነው። እሱ ደግሞ አሁነ ትግሉ ቀለበት አድርጌ አታደርጌ ነው አይደለም እንዴ? ጣቷ ላይ ቀለበት አድርጋ ልቧ ላይ ካላደረገች ምን ትርጉም አለው? የልብ ቀለበት እኮ ይበልጣል ከጣት ቀለበት። ስለዛ አምና ከአንተም እንዳልከው እኔ ከአንቺ ጋር መሆን ፈልጌ አንቺን መርጭን የመጣወት እያልክ ነው ሄሉ መርጠ ከመጣ ፈልጋት ከመጣ ፍቅራት ከመጣ ያብ አሁንም ቢሆን ከልጅቷ ጋር አገናኝተ የድሮ ፋይልን መዝጋትን በትክክል ለሄሉ ማሳወቅ አለብን። በአንተ ብቻችን ልጅ አምና ትቀበልም። አሁንም እጎዳለው ብላ ስለምታስብ አታምነው፣ የፈለገ ቢለፋ ማለት ነው። እና እንግዲህ ያ ሄሉይን ለሁለት ቀን ለሶስት ቀን እንግዲህ ያው ራሱ ጋር ወስዶ የምትፈልገውን ነገር ቀያሪም ልብስ አንጥቶላት ራሱ ጋር አድርጎ እንግዲህ ወደ ራሷ እንድትመለስ ይቅርታ እንድታደርግልኝ ቀለበቱ እንድታስርልኝ ብሎ ያው ሄሉን አገታት ማለት ይቻላል። ቤተሰቦቼ አሁንም ቢሆን ሄሉ ቀለበቱን አልተቀበለችውም። አልፈልግም፣ ከዚህ በኋላ ምን ማስተማመኛ አለኝ? ምን ማረጋገጫ አለኝ? አምኜክ እኮ አልጋ ቤት ያስኩ ትላለች። እሱም አልጋ ቤት ብትይዥኝ ምን ሳደርግ ያሽኝ? እንዳንችሁ እንደዚህ እሷን ቆሜ ሳወራ ነው ያሽኝ። ሌላ ምን አዲስ ነገር አለ? ሆን ብለው ነው ያንንም ያደረጉትም የጠሩሽም ስለዚያ የበፊት ህይወቴ የተዘጋ ፋይል ነው። ከዚህ በኋላ እኔ እና አንቺን የሚረብሽ ህይወት የለም ይላታል። እሷ ደግሞ ከዚህ የበለጠ መጎዳት የለብኝም፣ ይሄን ቀለበት ከፈለክ ወስደህ ለበፊት ህይወት ለእሷ አድርግላት በማለት እንግዲህ ቀለበቱንም ሳትቀበል ሄሉ ቢላት ቢሰራትም እመታሻለሁ፣ ተሄሉ ትዕግስቴን እያስጨረሽኝ ነው። ከዚህ በላይ መታገስ አልፈልግም። አንቺን መርጬ አንቺን ወድጄን የመጣሁት እባክሽን፣ ቢላት ሄሉ በዚህ ቀርቶ በዚህ እቆረጣለሁ እንጂ ቀለበቱን መልሻለሁ፣ ይቅርታ አድርጌልሃለሁ። ከዚህ በኋላ ኔ እናንተን የሚያገናኘን ነገር የለም። በማለት ሄሉ እንግዲህ ወታ ሄዳለች ማለት ነው። እንግዲህ ያብም ያንን ቀለበት በመስኮት ወርውሮታል ማለት ነው። ቤተሰቦች እንግዲህ እዚህ ደረጃ ደርሰዋል ማለት ነው። እኔ ለዛ ነው ያብ ትልቁ ጠፋት አሽጎ ሄሉን አግቶ ቀለበት አድርጊ አታድርጊ ሳይሆን እንዳልኳችሁ ከእጅ ቀለበት የልብ ቀለበት ይበልጣል ጣቷ አድርጋ ልቧ ላይ ደግሞ እየተጠራጠረች ከሌለ ምንም ዋጋ የለው። በእርግጥ ሄሉ ግጥም አድርጋ ያብን ትወዷለች። ይሄ ለሁሉም ግልጽ ነው። በጣም ትወዷለች። እንዳየ ነው። እንደ ድል ሆኖ ደግሞ ሄሉ ብዙ ጊዜ በወንዶች በምትወዳቸው በምታምናቸው በጣም ትጎዳለች። የእውነት ነው ላችሁ። እንደውም አሁን ጠንካራ ሆናለች ማለት ይቻላል። ምክንያቱም ተደጋጋሚ የነገር ስላጋጠማት ያጠነክራቸዋል። አንዳንዴ ልብ ድንድን ነው የሚያደርጋቸው እንደዚህ አይነት ነገር ሲደጋገም እና እንደዚህ አይነት ልጅ ሆናለች ሄሉ ማለት ነው። ግን ቢሆንም ያብ ጥፋት አሁን ላይ ሉልም ቤትሽ፣ አስተኝተሽ እንዴት በአንቺ ህይወት አሁን ላይ በህይወትሽ፣ እኔና አንችንን መወሰን ያለብን አብረን ነው። ይህም የኔ ህይወት ነው። እንዴት ህሉልም ቤትሽ ማስተኝተሽ እንደዛ ታደርጊያለች በማለትም እንግዲህ ትንሽ አለመግባባት መሀላቸው ላይ ተፈጥረዋል። ምንም ሊግባቡም አልቻሉም። ሄሎ አሁንም ጥርጣሬ ያድርባታል። እኔ ከአንተ ጋር መለየት አሁንም ቢሆን አልፈልግም፣ ወዳሉ አብሬ መሆን ነበረ የምፈልገው። ግን አሁንም ምንም ማስተማመኛ ነገር ማረጋገጫ ነገር ስለሌለኝ ከዚህ በላይ መጎዳት አልፈልግም፣ ይበቃኛል። ቤተሰቦች ያስባሉ፣ ይጨነቃሉ፣ መሄድ አለብኝ በማለት እንግዲያው ያብን ገፍትራው ሄዳለች ማለት ነው። ለዛ ነው ያ ትልቁ ስህተቱ ቀለበት አድርጊ አታድርጊ ሳይሆን የእሷን አግቶ ነገሮችን ማስተካከል የሚችለው እሱ ነው። አንዳንዴ ደግሞ ወንዶችም ሴቶችም ወደ ሰው ህይወት ስትመጡ መጀመሪያ ያልዘጋችሁትን ፋይል ሳትዘጉ ወደ ሰው ህይወት አትምጡ፣ በእናታችሁ ሰው ይጎዳል። የእውነት ይጎዳል። እየወደዷችሁ መለየት ሲያልፈልጉ ይለዩዋችኋል፣ ይጎዳሉ። ስለዛ፣ መጀመሪያ ላይ ወንድም ሴቱን ወደ ሰው ህይወት ስትመጡ ያለፈ ፋይላችሁን ጥርግርግ አርጋችሁ ታሪካችሁን ዘጋግታችሁ ወደ ሰው ህይወት ውስጥ ግቡ። እንደዚህ አይነት ነገር እንዳይፈጠር ማለት ነው እና ያ በመጀመሪያውኑ ታሪክን የነበረውን ነገር ነግረ ዘጋግተ ጨርሰ ብትመጣ ይሄ ሁሉ ነገር አይፈጠርም። ምክንያቱም ሄሉን በጣም ነው የምታፈቅረ በጣም ነው የምትወደ። እየወደደች እያፈቀረች ግን ልትለይም ታስባለችም ትሞክራለችም። ሊሆን ይችላል ምክንያቱም ድጋሜ እጎዳለሁ ትላለች። ልታምንም አትችልም ማለት ነው። ስለዚ አሁንም ቢሆን ልጅቷን አምጥተ ፍለፊት ለፍለፊት ለተመልካችም ለሄሉም በእርግጠኝነት አስረግጠ ከልጅቷ ጋር ምንም አይነት ግንኙነት እንደሌለ የተዘጋ ፋይል እንደሆነ ከራሷም አንደበት ከልጅቷ አይደለም ሄሉ እኛ መስማት እንፈልጋለን። ከዚህ በኋላ የእውነት ሄሉ ተጎድታ ማየት አንፈልግም። ይበቃታል እንዴ! ከአንዴ ሁለት ሶስት ያለቀሰች ልጅ በቃ መጎዳት የለባትም ምንም ብትወዳት እምነት እንዲኖራት ማድረግ አለብ ብዬ ነው ማ